በመገንባት ላይ የሚገኙ ሆስፒታሎች አዲስ አበባን የቱሪዝም ማዕከል ለማድረግ የተያዘውን ግብ ለማሳካት ተጨማሪ አቅም የሚፈጥሩ ናቸው አሉ ከንቲባ አዳነች አቤቤ። ከንቲባ አዳነች ለሕዝብ ጥያቄ ተጨባጭ ምላሽ እየሰጡ ከሚገኙ ስራዎች መካከል አንዱ የሆነውን የአቃቂ ቃሊቲ፣ ንፋስ ስልክ ላፍቶና በኮልፌ ቀራኒዮ ክፍለ ከተሞች እየተገነቡ የሚገኙ ሆስፒታሎችን አጠቃላይ ግንባታ ሂደት ገምግመዋል። ከንቲባዋ በዚህ ወቅት ሆስፒታሎቹ ከዚህ በፊት ከነበሩት የተሻለና የላቀ አገልግሎት እንዲሰጡ ሆኖ እየተገነቡ ሲሆን ግንባታቸው በመጠናቀቅ ላይ እንደሚገኝ እወቁ ብለዋል። የኢትዮጵያ ቡና ና ሻይ ባለስልጣን ዘንድሮ 1.4 ሚሊዮን ሜትሪክ ቶን የቡና ምርት ለመሰብሰብ ታቅዶ እየተሰራ ነው አለ የባለስልጣኑ ምክትል ዋና ዳይሬክተር አቶ ታጋይ ኑሩ ለፋና ሚዲያ ኮርፖሬሽን እንዳሉት በተለያዩ የሀገሪቱ አካባቢዎች የቀይ ቡና ለቀማ ተጀምሯል አርሶ አደሩ ከለቀማ ጀምሮ እንዴት ማዘጋጀትና ማጠራቀም እንዳለበት ግንዛቤ እንዲያገኝ የንቅናቄ ስራ መሰራቱን ገልጸው የዋጋ ትመና ስራዎች በባለስልጣኑ አማካኝነት እየተሰሩ እንደሆነ አብራርተዋል ተዋል የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን ህብረ ብሔራዊ አንድነትን በማጎልበት ለሀገር ብልጽግና መረጋገጥ አይተኬ ሚና እየተጫወተ ነዋል። የአዲስ አበባ ከተማ ምክር ቤት አፈጉባኤ ቡዜና አልከድር እንዳሉት ቀኑ የእርስ በርስ ግንኙነትን ከፍ ለማድረግና ለመተዋወቅ በሀገር ደረጃ እየተከናወኑ ያሉ የልማት ውጤቶችን ለመመልከት ከፍተኛ አስተዋጽኦ አለው። የብልጽግና ራዕዮችን ተጨባጭ ውጤት ለመመልከትና ልምዶችን ለመለዋወጥ የህዝብ ለህዝብ ግንኙነት መድረኩ መዘጋጀቱን አስረድተዋል።